መና ሆጀቱ እሞ ነምን ድርቀማን ዋን ሰላም ወደ ቤተሰቦቼ እንዴት ናችሁ? ሰላማችሁ በዘጠኝ ትርፍርፍ ይበልልኝ። እኔ ጋ ሁሉ ሰላም። የቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው አዳዲስ መረጃዎችን ሊዘንድላችሁ እንመጣለን። አሁን እዚህ እላችሁ የመጣሁት እንግዲህ ስለዚች ወርቄ ለማ የተባለችው ታዳጊ ህጻን በእሷ መውለድ ላይ ነው እንግዲህ አሁንም አዲስ መረጃ ወጥቷል። ልጅቷ ከሆስፒታል ወጥታለች። ልጅቷ ከመጣች ኤምባሲ ሲጠይቃት ስንት ወርሽ ነው ስትባል ከመጣው ሰባት ወሬ የተወለደው ልጅ በሰባት ወር እንዴት ምን አይነት አማርኛ ነው? እና ልጅቷ እያስፈራሯት እንደሆነ ነው እንጂ በፍጹም ከመጣች በሰባት ወሯ ፓስፖርቷ ላይም ታይቷል ማለት ነው ያለው ጊዜዋ እዚህ ሀገር የገባችው መቼ እንደሆነ ማለት ነው። በዚህ ሁኔታ ውስጥ የዘጠኝ ወር እርጉዙና ልጅቷ ስትታይ በጣም በሚያሳዝን ሁኔታ እንግዲህ የመዳም ቅመሞች እንዳያችሁት ቪዲዮ ላይ ተባብረው ከኤምባሲ ከእንትን እንድትመለስ ተደረገች። ልክ እንደተመለሰች ደግሞ ወዲያውኑ እንግዲህ ሆዷንም ተመታለች። ሌላም ልጆች ሆዳቸው ተመተዋል፣ ተረግጠዋል። ሌሎም ማብሻዎች ማለት ነው። በእሷ የተነሳ ሆስፒታል የገቡ ልጆችም አሉ። ሲቀጥል ደግሞ እንዴት ልትሳፈር የነበረች ልጅ ከሪፖርት ተመልሳ ወዲያውኑ ምጧ መጥቶ ወዲያውኑ ወለደች። አሁን ስትጠየቅ ምንድን ያለችው? ሳምሬ መጀመሪያ ላይ አንዴ አምጣ ወለደች አለች። ከዛ ደሞ በኦፕራሲዮን ወለደች አለች። አሁን ልጅቷ ደግሞ ኤምባሲዎች እንግዲህ አውጥተዋታል። ከሆስፒታል ወጥታ ኤምባሲዎች ኢንተርቪው አድርገዋታል። ምንድን ያለችው? ከየት ነው ያረገሽው ስትባል፣ ከኢትዮጵያ። እዚህ ንካሽ ሰው የለም የለም። ልጅቷ ለቃል እየተናገረች ነው ያለችው ጓደኛለሽ? አለኝ። የት ነው? ኢትዮጵያ ነው። ማርገዝሽን ነግረሽዋል? አልነገርኩትም። ታዲያ ለምንድነው ልትጄ ነበረው? አይ ዝም ብዬ ወደ ኢትዮጵያ ልሳፈር ነበር። ታዲያ ለምን ተመለሽ? ቀንሽ ደርሷል፣ እንደዚሁ ንሽ መሳፈራችን ብለው ነው ያስመለሱኝ። እዚ ነካሽ የለም የለም አለች ለኤምባሲ። መጀመሪያ ግን ለሙባረክ ልጅቷ ላይቭ ላይ በኦሮምኛ ሰምታችሁ ከሆነ ለቅቄላችኋለሁ። ምንድን ነው ያለችው? ሰውየው ከኔጋ ያድራል ሰውየው ጋር አብራ እንደምታድር አንድ ወር ሙሉ አንድ አልጋ ላይ ታድሬ? ያለሽ አዎ፣ አንድ አልጋ ላይ ነው ማድረው፣ ግን አልነካኝም አለች። አብረን ነው የምናድር አለ። ሰውየውን ደግሞ ኢንተርቪው አድርጎት ነበረ፣ ሙባረክ ማለት ነው። ማነ? ሙሰማ ሙሰማ፣ ማነ? ሙባረክ አዎ፣ ሙባረክ ሙሰማ። እሱ ኢንተርቪው ሲያደርገው ሰውየው ምንድን ነው ያለ? በገንዘቤ ገዝቻት ነው እና ሚስቴም ናት፣ ሰራተኛዬም ናት አለ። እስኪ እዚህ ጋር ያለውን ነገር እስኪ ስሙት። ሰውየው ሰራተኛ የምናት ሚስቴ የምናት በገንዘብ ገዝቼ ነው አለ። አያችሁ አደለ ታደ በገንዘብ ከሆነ የገዛት ና ሚስቴናት ከሆነ ታዲያ ሚስት ከሆነች ለምንድን ነው አንተ የምታሳፍራት ሲለው አይ ልጁን ኢትዮጵያ ወልዳ እንድትመጣ ፈልጌ ነው፣ ተመልሳ ትመጣለች አለ። ልጅቷም ደግሞ ምን ይልሽ ነበር ስትላት አንድ ወር ሙሉ ከኔጋ አብሮ ይተኛል፣ ወድሻለሁ፣ ሚስቴ ያደርግሻለሁ ብሎ ልጅ እንድትወልጅልኝ ፈልጋለሁ ብሏል፣ ብላ በኦሮምኛ እኮ ልጅቷ ተናግራለች። ማንጋ ላይቭ ላይ ሪከርድ አለ፣ እኔ ጋርም አለ በኦሮምኛ እኔም ለቀቀዋለው። ኦሮምኛ የምትችሉ ልጆች ስሙም፣ አትችሉ፣ አስተርጉሙ። ከልጅቷ አንደበት ማለት ነው ይሄንን ነገር ብላለች ልጅቷ ታዲያ አሁን ደግሞ ለምንድን ነው ኤምባሲዎች ጋር ከኢትዮጵያ ነው? ይሄም አለ ይሄም አለ። ልጅቷ ፈርታ ይሄን ነገር በይ ስለተባለች ትላለች። ግን ይሁን እንጂ ልጁና ሰውየው ዲኤን ምርመራ ይደረግ። ኤምባሲዎቹንም አናምንም። ለምንድን ነው ካላችሁ የኢትዮጵያ ኤምባሲዎች በየቦታው ያሉት አንዳንዶቹ ለእውነት ይቆሙ አሉ፣ አንዳንዶቹ ደግሞ ዝም ብለው ችላ ባይነት አሉ። ስለዚህ ይሄ ነገር ችላ መባል የለበትም። ልጅቷ አሁንም ያለችው በእሷ እጅ ናት። ልጅቷ ደግሞ ለማንም አልሰጥም፣ ምሰጠው ለኤምባሲ ነው ልጅቷ ማስረክብ ብላለች እና ወደ ሀገር ተሳፍራ ትምጣ። ለምንድን ነው ወደ አገር የምትሳፈረው? መጀመሪያ ከዚህ መጣራት አለበት። ይሄ ህፃን የዚህ ሰውዬ ነው አደለም? ልጅቷ እስከየታ ምታ ነው አብረው እኝተኛል ያለች። ሰውየውም እውነቱን ተናግሯል። ሚስቴም ናት ሰራተኛዬም ናት እንደፈለግኩ ማድረግ መብቴ ነው አለ። ላይቭ ላይ በአረበኛ አደለህ ሁላችሁም ያያችሁ አይታችሁታል። ኦሮምኛ እምትችሉ፣ አረብኛ እምትችሉ በአረብኛ ሰምታችኋል ሲያናግረው። ታዲያ ለምን ሚስት ከሆነች ለምን ትልካለ ሲባልም ያለውን ሰምታችኋል። እና ስለዚህ እቺ ልጅ ፈርታ ነው ይሄን ነገር እያለች ያለችው። አሁንም ከኢትዮጵያ ነው ጓደኛ አለኝ የምትለው ከኢትዮጵያም አይደለም። ይሄ እውነት የሚረጋገጠው አሁን በትክክለኛ የዲኤንኤ ምርመራ ይደረግ። ልጅቷ ከመሳፈሯ በፊት ህፃኑ እንዲመረመር ከዚህ ሰውዬ ከተጠረጠረው ሰውዬ ጋር ዴን ይመርመርና ውጤቱ ይውጣ። ከዛ በኋላ ትሳፈር እንጂ አሁን በደፈና እች ልጅ ሆይ ሆይ ተብሎ መሳፈር የለባትም። ምክንያቱም አባቱ ያልታወቀ ልጅ ወስዳ ለቤተሰብ መስጠትም የለባትም። ሰውየው አባትነቱ ራሱ ከታወቀ፣ በዲን ከተረጋገጠ የሱ ከሆነ ከዛ በኋላ የሚደረገውን ነገር ያደርጋል። ልጁን ሳይወድ በግድ ያሳድጋል፣ ኒካ ያስርላታል። ይሄ ግድ ነው እንጂ በእንደዚህ ተደባብቆ መሄድ የለባትም። ልጅቷ ፈርታ ነው እያለች ያለችው እንዴ፣ ልጅቷ እንደዚህ ነው ብላ የለም ወይ? ልጅቷ ፈርታ ነው ያለችው እኮ ከእሷ እጅ ነው ከሳምሪ እጅ ጋ ነው ያለችው። ሳምሪ ጋር ስላለች ሳምሪም እውነት አግኝታት ከሆነም እየተባለ የነበረው ሳምሪና፣ የሳምሪ ባልና፣ የዝች ልጅ አሰሪ ጓደኛሞች ናቸው። ሳምሪ ደላላ ሁና ነው የሸጠች። ሰውየውም ገዝቼ ነው ብለዋል። ከሳምሪ ከእንትና አላለም እንጂ ገዝቼ ነው በገንዘቤ ያመጣዋት ብለዋል። እች ልጅ በዛም ሆነ በዚህ ተሽጣለች። ሲቀጥል በዛም ሆነ በዚህ ማን ነው ዛ ሰው የቤት ያስገባች ስትባል እንዳትናገር ሳምሪ ቀምታታለች። እንትኑ ስልኩን ማለት ነው። ላይቭ ላይ ሁላችንም እያየን ማለት ነው፣ ሲጠይቃት ይሄ ለምን ተደረገ? ሄዳቹ የልጅቷን እንትን አዳምጡ። ኦሮምኛ የማችሉ ልጆች አስተርጉሙ። የምትችሉ ልጆች ደግሞ ያው በኦሮምኛ ስሙትና ወደዛም ወደዚህም ከሚባል እች ልጅ የሆነ ነገር አለ። የታሰረችበት በሆነ ነገር ውስጥ እንትን ብላለች፣ በመስፈራራት የተነሳ እየዋሸች ነው። ስለዚህ እች ልጅ ፈርታ ነው እንደዚህ እያለች ያለችው። ስለዚህ ለዚች ልጅ መድረስ የምትችሉ ልጆች ማድረግ ያለባችሁን ነገር ለንገራችሁ። ሁላችሁም ማለት ነው። አሁን አጣድፋችሁ ወደ ሀገር እንድትገባ ከምታደርጉ የዚች ልጅ ሀቅ እንዲወጣ አንደኛ ልጅቷ በጣም ሕጻናት የሚያሳዝን ነገር አንድ ሴት ወልዳ አይታችኋል። በጣም በሚያሳዝን ሁኔታ የኤምባሲዋም እንትን ስትላ ኢንተርቪውም ስታደርግላትም ምንድን ነው ቁማ አቁማት ነው ማለት ገና ከወለደች ዛሬ ከትላንት ወዲያ ነው የወለደችው። ዙለት ቀኗ ከወለደች በሁለት ቀን አስቁማት። የለበሰችውን ልብስም አይታችኋል ሁላችሁም የሆነ ቢጃማ ለብሳ እየተንቀጠቀጠች ነው ማለት ነው። በጣም ያሳዝናል። የወለድሹ ደግሞ አምጬን የወለድኩ ዛለች ስትጠየቅ እውነት አመጣን የወለደች አንዴ በኦፕራሲዮን ይላሉ፣ አንዴ ደግሞ አመጣን የወለደች በትክክል አመጣን ትውለደው በኦፕራሲዮንም ትውለደው ዋናው በሰላም መገላገሏ ነው። ይሁን እንጂ ግን የዚህ ልጅ አባት ማንነቱ መጣራት አለበት። ይሄ አረቡ ከሆነ ይሄን ያክል ጥቃት ያደረሰባት ልጅቷም ተናግራለች። አንድ አልጋ ላይ አብረን እንተኛለን አለች። ልጅን ልጅልኝ ፈልጋለሁ ብሎኛል አለች። ከዚህ በላይ ምን ይምጣ? አሁን እኮ ፈርታ ነው። አሁን ወይንም እንገድሻለን፣ ዲናረግሻለን ማስፈራሪያ ከተናገርሽ ከኢትዮጵያ ነው ብለሽ ግግም በይ ተብላ ትመከራለች። ምትለውም ደግሞ ከኢትዮጵያ ነው ነው። ሌላ ነገር መናገር አችልም። ያለችበትን ጭንቀትናንትን ሁላችሁ ማወቅ አለባችሁ። ሳምሪም ከእጅሽ ነጻ ከሆንሽ ማለት ነው። አንቺም ነጻ ነኝ እያልሽ ነው። ነጻነትሽ የሚታወቀው የዚህ ልጅ ዲኤን ሲመረመር ነው። ከዚህ ሰውዬ ጋር ከዛን አባት ካልሆነ ይሄ እውነት ከኢትዮጵያ ከሆነ የመጣው እዛው አባቷን ስጠይቅ የልጁን አባት ኢትዮጵያ ጓደኛ ለ የተባለው እዛ ሄዳ ድጋሚ ምርመራ ይደረጋል። አሁን ግን እዚህ ግን ከዚህ ሰውዬ ጋር ትክክለኛ የሷ ልጅ ነው አይደለም የሚለውን አስቡት። እች ልጅ በጣም ነው የምታሳዝን። ፊቷ ትንሽ ነው። ኧረ በስመ አብ በጣም የሚከብድ ነገር ነው። ብቻ ለማንኛውም ሁላችንም ለዚች ልጅ ዝም ማለት የለብንም፣ ድምጻችን እናሰማ። እች ልጅ ማስፈራሪያ ስለደረሰባት ነው እየዋሸች ያለችው ብዬ ነው ማስብ እንደኔ።